ሰላም ጤና ይስጥልኝ። ውድ የግሽ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። እንኳን ወደ ግሽ አካዳሚ የዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል መሰረታዊ የሆኑ የማንበብና የማጻፍ ክህሎትን የሚያዳብሩ የተለያዩ የእንግሊዝኛ አማርኛ፣ እንዲሁም ሂሳብ ትምህርቶች የሚተላለፉበት የማውቀውን የማካፍልበት ቻናል ነው ማለት ነው። ቤተሰብ ያሉ ናችሁ። ሰብስክራይብ በማድረግ ቤተሰብ ሆኑ። በየቀኑ የሚሰራቸው ትምህርቶች እንዲደርሷችሁ ማለት ነው። እንዲሁም ደግሞ ኦንላይን ላይ ትምህርት በመስጠት ላይ እገኛለሁ። በተለይም በተለይም ደግሞ ጀማሪ ለሆናችሁ እና ከመሰረቱ አማርኛንም እንግሊዝኛንም ማንበብ መጻፍ፣ እንዲሁም መናገር ለምትፈልጉ ማለት ነው በተለያዩ የሶሻል ሚዲያ አማራጮች እኔ ጋ ኮንታክት ማድረግ ይቻላል። ከስር ባለው ስልክ ትችላላችሁ ማለት ነው። ቀጥታ ወደ ዛሬው ትምህርት ነው የምወስዳችሁ። አብራችን ቆዩ። እሺ፣ ውድ ቤተሰቦቼ ዛሬም እንደተለመደው እንደ ሰሞኑ ክፍል ማለት ነው እንግሊዝኛ በአማርኛ ነው ይዤላችሁ የመጣሁት። ስለዛሬ ያመጣኋቸው ደግሞ በጣም ሾርት ሾርት ወይም አጭራጭር የሆኑ ንግግሮች ቃላት ናቸው ማለት ነው። በእንግሊዘኛ እንዴት አድርገን እንደምናወራቸው እንደምንጽፋቸው፣ እንደምናነባቸው እናያለን። አብራችን ቆዩ። ኮል ሚ ኮል ሚ ኮል ሚ። ሚ እንግዲህ ብዙ ጊዜ እኔ ማለት ናት፣ አይ ሚ እኔ ማለት ናቸው። ኮል ሚ ስንል እኔን የሆነ ነገር እኔን ጥራኝ እንደ አይነት ነገር። ኮል ሚ፣ ኮል መጥራት ነው። ኮል ሚ ስንል ጥራኝ። ቴል ሚ ቴል ሚ ቴል ሚ። ቴል መናገር ሲሆን ቴል ሚ ካልን ንገረኝ ንገርኝ ንገሩኝ። በነገራችን ላይ ይሄ ኮልሚ ማንን አንድን ሰው ብዙን ሰው ሊሆን ይችላል፣ እንደዛ እያልን ያለ ነው። ኮልሚ ማለት ባጭሩ እኛን እንዲጠራን የምንፈልገውን ሰው፣ ብዙ ሰዎችም ሊሆን ይችላሉ፣ አንድ ሰውም ሊሆን ይችላል፣ ሴት ወይም ወንድ። ኮልሚ ካልን ጥራኝ ነው። ቴልሚ ንገረኝ፣ ንገርኝ ወይም ንገሩኝ ማለት ሊሆን ይችላል። ሀልፕሚ ሀልፕሚ ሀልፕሚ ሄልፕ እገዛ ነው እንግዲህ። ሄልፕ ሚ አግዘኝ አግዥኝ ወይም አግዙኝ ማለት ሊሆን ይችላል። ሾው ሚ ሾው ሾው ማሳየት ነው። ሾው ሚ አሳየኝ አሳይኝ ወይም አሳዩኝ። ሾው ሚ ቴክ መውሰድ ነው። ቴክ ሚ አል ቴክ ሚ ቴክ ሚ ውሰደኝ ውሰጅኝ ወይም ውሰዱኝ ሊሆን ይችላል። አስክ ሚ አስክ መጠየቅ ነው። አስክሚ ስንል አስክሚ ጠይቀኝ፣ ጠይቂኝ ወይም ጠይቁኝ ሊሆን ይችላል። አስክሚ ጠይቅኝ፣ ጠይቂኝ ወይም ጠይቁኝ። ዋች ሚ ዋች ሚ ዋች መመልከት ነው። ዋች ሚ ተመልከተኝ፣ ተመልከችኝ ወይም ተመልከቱኝ ሊሆን ይችላል ማለት ነው። ዋች ሚ ሊቭ ሚ ሌቭ ሚ ሊቭ ሚ ታወኝ ታይኝ ወይም ታዊኝ ሌት ሚ ሌት ሚ ፍቀድልኝ ፍቀጅልኝ ወይም ፍቀዱልኝ ማለት ሊሆን ይችላል ሌት መፍቀድ ነው እንግዲህ ፈቃድ ለመጠየቅ ሌት ሚ እንላለን ፈቀድልኝ እንደዚህ እንዳደርግ ፈቀድ ልኝ መፍቀጅልኝ ወይም ፈቀዱልኝ ሌት ፈቀድልኝ ሴንድ ሚ ሴንድ መላክ ነው ሴንድ ሚ ሴንድ ሚ ላክልኝ ላኪልኝ ወይም ላኩልኝ ላኩልኝ ላኪልኝ ላኩልኝ ፎሎ ሚ ፎሎ ሚ ፎሎ ሚ ፎሎ መከተል ነው ሚ እኔን እያልን ነው ስለዚህ እንዲከተሉን ለማድረግ ፎሎ ሚ ፎሎ ሚ ተከተለኝ ተከተይኝ ወይም ተከተሉኝ ሊሆን ይችላል ፎሎ ሚ ካልን እንዲከታተሉን እየጠየቀን ነው ማለት ነው ሊስን ሚ

አሳይን ሚ፣ መድበኝ፣ መድቢኝ ወይም መድቡኝ። የሆነ ምደባ ስንፈልግ አሳይን ሚ ነው። አድ ሚ አድ ሚ፣ አድ መጨመር ነው። አድ ሚ፣ ጨምረኝ፣ ጨምሪኝ ወይም ጨምሩኝ። ጊብ ሜ፣ ጌብ ሜ፣ ጌብ ሜ፣ ስጠኝ፣ ስጭኝ ወይም ስጡኝ። ጌብ ሜ ውድ ቤተሰቦቼ፣ አሁን ደግሞ ሚ ሚ የሚለውም በሌላ ሰው ተክተን በሌላ ለምሳሌ በእሷ እሱ ወይም እነሱ በሚለው እስኪ እየተካን ደግሞ በድጋሚ እንያቸው። ኦኬ እዚጋ ኮልሄም፣ ለምሳሌ እሱን ለመድራት እሱን ጥራው ጥሪው ለማድረግ ለማለት የምፈልግ ምን እንላለን? ኮልሄም። ለእሷ ከሆነ ደግሞ ኮልሄር ሄር እንላለን ማለት ነው። ኮልሄም ወይም ኮልሄር ካል ምን እያለ ነው? ኮል ሂም ኮል ሀር ወይም ኮል ዜም። በሚ ቦታ ሂም ሀር ዜም። ሂም ማለት እሱን ማለት ነው። ሀር ማለት እሷን ማለት ነው። ዜም ካል ደግሞ እነሱን ማለት ነው። ስለዚህ በዚህ በሚ ቦታ ማንም ማስገባት እንችላለን። ለምሳሌ ሂምን ካስገባን ጥራው ወይም ጥሪው ወይም ጥሩት እያለን ነው ሀር ካልን ደግሞ እሷን እንዲጠሩልን ነው እንፈልገው ማለት ነው። ጥራት ጥሪያት ወይም ጥሯት ሊሆን ይችላል ማለት ነው። ቴልሚ በተመሳሳይ ቴልሚ የሚለው ላይ ቴልሂም ወይም ቴል ቴልሂም ወይም ቴልሀር ወይም ቴልዛም ካል ለነሱ ከእኔ ወደ እነሱ ወሰድ ነው ማለት ነው። ስለዚህ ንገሪኝ ወይም ንገረኝ ወይም ንገሩኝ የነበረው ምን ይሆናል? ንገሩት ንገሯት ወይም ነገሯቸው ይሆናል ማለት ነው። በሚ ቦታም ማድረግ ነው። እሷ እሱ ወይም እነሱ ሚሉትን ማስገባት ማለት ነው። እሺ ሀልፕ ሚ ሀልፕ ሚ፣ እሺ በሚ ቦታ ነው። አሁንም በሚ ቦታ ሂም ካል ሀልፕ ሂም እሱን አግዙት እያለን ነው ማለት ነው። ሀልፕ ሀር ካል እሷን አግዟት እያለን ነው። ሀልፕ ዜም ካል እነሱን እንዲያግዟቸው ነው ማለት ነው። እገዛን ሻው ሚ ሾው ሚ ሾው ሂም ብንል አሳዩት። ሾው ሀር አሳዩት። ሾው ዛም አሳያቸው። ቴክ ሚ ቴክ ሚ የሚለው ቦታ ላይ እንግዲህ ውሰደኝ እያልኩ ወይም ውሰጅኝ ወይም ውሰዱኝ እያልኩ ነበረ። ቴክ ሂም ውሰዱት። ቴክ ሀር ውሰዷት። ቴክ ዛም ውሰዷቸው። አስክ ሚ አስክ ሚ አስክ ሚ ሚ ቦታ ላይ አስክ ሂም ጠይቁት አስክ ሀር ጠይቋት አስክ ዘም ጠይቋቸው። ዋች ሚ ዋች ሚ ተመልከተኝ ነበር ዋች ሂም ተመልከቱት ዋች ሀር ተመልከቷት ዋች ዘም ተመልከቷቸው። ሊቭ ሚ ሊቭ ሚ በሚቦታ ቦታ አሁንም፣ ሊቭ ሂም ተውት፣ ሊቭ ሀር ተዋት፣ ወይም ሊቭ ዛም ተዋቸው። ሌት ሚ ሌት ሚ እሱ ፍቀድልኝ፣ ፍቀድልኝ ወይም ፍቀዱልኝ እያለ ለእኔ ነበረ። እኔ የሚለውም በሌላ በሱ በሷና በእነሱ ስንተካው፣ ሌት ሂም ፍቀዱለት፣ ሌት ሀር ፍቀዱላት፣ ሌት ዛም ፍቀዱላቸው። እሺ ሴንድ ሚ ሴንድ ሜ በሚል ቦታ የምናደርግ አሁንም ሂም፣ ሀር እና ፀም እንጠቀም። ሴንድ ሂም ሴንድ ሂም ላክለት፣ ሴንድ ሀር ላክላት፣ ሴንድ ዘም ላክላቸው። ፎሎ ሂም ፎሎ ሚ እንግዲህ እኔን ተከተለኝ እያልኩ ነበር። ፎሎ ሂም ተከተሉት፣ ፎሎ ሀር ተከተሏት። ፎሎ ዘም ተከተሏቸው ይሆናል ማለት ነው። ሌስን ሚ በሚ ቦታ አሁን የም ንላድርግ ሌስን ሂም አዳምጡት። ሌስን ሀየር አዳምጧት። ሌስን ዛም አዳምጧቸው። ዌት ሚ ዌት ሚ ጠብቀኝ፣ ጠብቂኝ ወይም ጠብቁኝ እያልኩ ነበር። ዌት ሄም ጠብቁት። ዌት ሀር ጠብቋት። ዌት ዛም ጠብቋቸው

ስጡት። ጊቭ ሄር፣ ጊቭ ሴም፣ ስጧቸው። ውድ ቤተሰቦቼ ለዛሬ ያመጣሁላችሁ ወርደዎች እነዚህ ናቸው። ቀጣይ ደግሞ በሌሎቹ ትምህርቶች እንገናኛለን። ከትምህርቱን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። ቀጣይ በሌሎቹ ትምህርቶች እስከምንገናኝ ድረስ በያላችሁበት ሰላም ወይ ሁሉ ጉድባይ።